ምን ይባላል አሁን ይሄ እኔ ትናንትና ማለት ነው አብርሃም ይቅርታ ሲጠይቅ በጣም ደስ ብሎ የነበረ ግን ስጋቴም ፍርሃቴም የነበረው ማለት ነው ይሄ ነገር ነበረ ሄርሜላን በቀላሉ ከህይወት ልታስወጣት እንደማትችል አቃለሁ ይበቃ ትልቁ ነገር ትልቁ ፈተናህንም ትዳርህንም አንተንም ሩታንም እዚህ ትልቅ አደጋ ውስጥ የከተታችሁ ማለት ነው። በቀላሉ ሄርሜላን ከህይወት ማስወጣት ስለማትችል ነው ዛሬም እየተመለከተን ያለነው ነገር ይሄ ነው ማለት ነው። በዛ ላይ ደግሞ በጣም የሚገርመው ይሄንን ሁሉ ነገር አድርገህ አንድ ቀን ሳታደር ተመልሰህ ራሱን አይነት ስህተት የምትሰራው ነገር ነው። እኔ ሁሌ በጣም የሚገርመኝ ማለት ነው ነው ሁለቱንም አንድ ላይ ማኖር ነው፣ ወይም ሁለት ሚስት አግብተህ መኖር ነው የምትፈልገው። ፍላጎትን ግልጽ ብታደርግ እኮ ማለት ነው አንደኛ ቤተሰቦችን አታወዛግብም፣ ሩታን አታወዛግብም፣ ሌላውንም ሰው ታወዛግባለህ ብዬ አላስብም። አንተና ሩታን እዚህ ችግር ውስጥ የከተታችሁ ሌላ ምክንያት ቢኖርም ትልቁና ትልቁ ምክንያት ከሄርሜላ ተለይ ነው አደለ? እስከዛሬ ድረስ ይሄንን ሁሉ ችግር ሲያመጣ የነበረው ሶ ከሩታ ጋር አብሬ መሆን እፈልጋለሁ ብለ ቤተሰቦች ሽምግልና ድረስ ሄደው ማለት ነው። በጣም ብዙ ነገር ተሞክሮ የተወሰነ እየተቀራረቡ ነው፣ ችግሩ ሊፈታ ነው፣ አብርሽም ከሩታ ጎን ሊቆም ነው በሚባልበት ሰዓት ገና አንድ ቀን ሳያድር እንግዲህ ተመሳሳይ የሆነ ስህተት በቲክቶክ ቻናል ላይ ለቀሃል ማለት ነው። እንግዲህ ከትላንት ጀምሮ የቤዚ ሮያል ወይም ቤዚ ሮያል የነ ዳኒ ሮያል ፋሚሊ ማለት ነው እንትን ዘፈን አውጥታ ነበር እና ያ ዘፈኗ ቻሌንጁ ተጀምሮ ብዙዎች እየሰሩበት ነው። ብቻም መስራት አስችልም። ብቻም መስራት ትችል ነበር። ሶ በዚህ ጉዳይ እንግዲህ ያው ሐሳብህን ግልጽ ለሁሉም እያደረክ ነው ማለት ነው። ማድረግ የፈለከው ወይም ማለት የፈለከው ነገር እኔ ከሩታም ከሄርሜላ ጋርም አብሬ ነው መሆን የምፈልገው ነው ማለት ነው። ሶ እንግዲህ አሁን ላይ ፍቃዱ የሁለቱ ሴቶች ነው ማለት ነው። አብረን አብርሽን በጋራ ተጋርተን እንኖራለን ከሆነ ሐሳባቸው እንግዲህ የሁለቱ ጉዳይ ነው። ግን እኔ ድጋሚ እች ልጅ ባታቆ ስላት ድጋሚ ሌላ አይነት ሙድ ውስጥ ባትከታት፣ ምክንያቱም ደና ተገላግላ ነበረ። ደና ስላንተ ማሰብ አቁማ ሪላክስ እያደረገች ነገሮችን ማሳለፍ ጀምራ ነበርና በድጋሚ ሌላ ችግር ባትፈጥር የተሻለ ነው ባይ፣ እንደውም ባትመጣ እንደም። ለዚህ ከሆነ ችግሩን የመቅረፍ ምንም አይነት አላማ ከሌለ ወደ ቡታጅራ ታዲያ ለምን መጣ? የሄርሜላ ደግሞ የዋስኖ የሚገርመው ማለት ነው፣ ጭራሽ አንድ ቀን ራሱ ከሶ ተለይታ ማደር እንደማትችል ነገር አብረው ተያይዘው መምጣታቸው ማለት ነው። ሲጀመር ሄርሜላን ይዟት ነው የመጣው። ይሄ ቪዲዮም እዚህ ቡታጅራ ላይ የተሰራው አሁን ላይ ሁለቱም እዚህ ቡታጅራ ነው ያሉትና እኔ ምን ለማድረግ እየተሞከረ ብቻ እንደሆነ ነው ግራ የገባኝና በጣም ትላንትና የምሬ ነው ብዙ ነገሮች የተስተካከሉ መስሎኝ ደስ ብሎ በጣም ብዙ ነገሮችን አውርቼ ነበርና፣ ዛሬ ደግሞ መልሰን ይሄንን ነገር ስናይ የሆነ ለማውራት ራሱ ከባድ ነው የሚያደርገው ነገሮችንና፣ ያው እኔ ከዚህ በፊትም በጣም ተናግር ያለ ወይ ትላንትናም በተደጋጋሚ ስለው ነበረ። ይሄ ልጅ ሙሉ ለሙሉ ሄርሜላ ላይ መወሰን የማይችል ከሆነ ኤኒታይም ከዚህ በኋላም የሚኖረው ህይወት ትዳሩም ትልቅ የሆነ መሰናክል ነው የሚኖርበት። አደለም እንደዚህ ከእሷ ጋር እየሆነ ይቅርና በቃ አልፈልግም ከዚህ በኋላ ሩታ ትበልጥብኛለች የልጄ እናት ተሻለኛለች ብሎ እንኳን ትዳሩን ቢመርጥ ሄርሜላ የዚህ ትዳር ትልቅ አደጋ መሆኗን ብዙቻችሁ መርሳት የለባችሁም። እች ልጅ ያፈቀረች ልጅናት። እኔ በጣም በተደጋጋሚ ምለው ማለት ነው ሰው ሲያፈቅር ማለት ነው ያፈቀረውን ሰው ለማግኘት ማንኛውንም አይነት መስዋዕት ማድረግ ይፈልጋሉ፣ ወይም ያንኛውንም አይነት መስዋዕት መክፈል ይፈልጋልና እቺ ልጅ ደግሞ እንደው መክፈል ከሚገባው በላይ ማለት ነው። እኔ ሌላ ሰው ቢያፈቅር የዚህን ያክል መስዋዕትነት ይከፍላል ብዬ አላስብም። እናም በቀላሉ ከእናንተ ህይወት ትወጣለች ብዬ ስለማልጠብቅ ማለት ነው ከባድ ነው ነገሮችን የሚያደርገው ግን፣ እኔ ቢያንስ ለቤተሰቦችን ማሰብ ነበረብህ አሁን በብዙ ሰዎች ፊት ቤተሰቦችን እያሳጣህ ነው። የምር ምን አይነት ልጅ ነው ያላቸው ምን አይነት ነው ልጃቸው እያስባልክ ነው ማለት ነው። የምሬን ነው። ምክንያቱም በጣም ብዙ እየተሯሯጡል ነው ያንተን ችግር ለመፍታት ማለት ነው። ራስህ ችግሮችን መፍታት እያለብህ፣ እነሱ ከጀርባ በጣም ብዙ ነገሮችን እያደረጉ ነው። በእርግጥ ምንም አይነት ነገር ማለት ነው እነሱ እያደረጉ ያሉት ነገር ሚዲያ ላይ እስካሁን ድረስ አልመጣም፣ ግን ከጀርባ ምን ያክል እየደከሙል ምን ያክል ዋጋ እየከፈሉ እንደሆነ ስለምናውቅ እነሱ ነገሮችን አስተካከልን በተወሰነ መልኩ ነገሮች ተስተካከሉ ብለው ሳይጨርሱ አንተ ደግሞ በዚህ በኩል ፉርሽ አደርጋ የምጠብቅ ከሆነ እኔ ነገሮች ከባድ ነው የሚሆኑት። እና ከምንም ከምንም ነገር በላይ በቃ ውሳኔን አሳወቀ። የሰው ልጅ እኮ ውሳኔውን ካሳወቀ ፍላጎቴ፣ ምርጫዬ ይሄ ነው ካለ ሁሉም ሰው አምኖ ይቀብላል። ምክንያቱም ያ ህይወት ያንተ ስለሆነ ያንን ህይወት ልትኖር የምትችለው አንተ ስለሆንክ ፍላጎትህ ተከብሮልህ በፍላጎትህ መሰረት ሁሉም ሰው ወደ የራሱ አቅጣጫ ይገባልና፣ አንተ ውልህን አለየህም። የት መሆን እንደምትፈልግ እንኳን ግልጽ አላደረግክም። ሲልህ ሩታ ጋር ትመጣለህ፣ ሲልህ ደግሞ በነጋታው ትሄድና ሌላ አይነት ድራማ ትሰራለህ። እና ይሄ ነገር ደግሞ እጅግ አስቸጋሪ ነው። እኔ እንጃ እኔ ቤተሰቦቿ ራሱ አሁን ምንድነው የምትሉት? ትላንትና ያንን ሁሉ ነገር ብላችሁ አሳምናችኋት ልጅቷ በቃ ቆርጦልኛል። እኔ በጣም ብዙ ነገሮችን አይቼ ነው እዚህ ውሳሌ በጣም ብዙ ጥር ያለውኝ ሞክር ያለውኝ ነገሮች ከሚስተካከሉበት በላይ ከአቅሜ በላይ ሲሆኑብኝ ይህንን ውሳኔ የወሰንኩት እያለች ገፋፍታችሁ እንግዲህ አብርሽን እንድታገኝ ነገሮችን የሚፈቱበትን መንገድ ለማመቻቸት በጣም ብዙ ስጥሩ ነበር። እና ዛሬ ላይ ደግሞ በተመሳሳይ ይህንን ቪዲዮ ወይም ይህንን እያደረገ ያለውን ነገር ስትመለከቱ ምን አይነት ፊሊንግ ይሰማችኋል? አንተስ ትንሽዬ እንኳን ለእነዚህ ሰዎች ክብር ካለ እንደዚህ አይነት ነገሮች ውስጥ ለምን ተመጣለህ? ብቻን እውነት ነው። ልጅቷ ወይም እንትኑን ዘፈኑን የሰራችው ልጅ ጓደኛህ ናት። ለብቻ መስራት ትችል ነበረ። በጣም ብዙ ሰዎች ነበሩ፣ ይህንን ነገር ቻሌንጁን መስራት ከፈለክ ማለት ነው። እና ይህንን ነገር ማድረገ፣ እኔ እዚህ ላሉ ሰዎች በሙሉ ያለህን ንቀት ነው ያሳየኸው። የምሬን ነው የምልህ ትናንትና አንተ የለቀቀውን ቪዲዮ አይቶ ተመልካች ምን ያክል ሲደሰት እንደነበረ ምን ያክል የእናንተን አብሮ መሆን ምን ያክል የእናንተን ደስታ ሲፈልግ እንደነበረ በተሰጡ ኮመንቶች ላይ በደንብ ማየት ትችል ነበር እና እንግዲህ እኔ ምን ማለት እንደሚቻል አላቅም፣ ብቻ በጣም ገርሞኛል። የምሬ ነው ምላችሁ፣ ቤተሰብ በጣም ነው የገረመኝ ማለት ነው። ሰው እንዴት አንድ ቀን እንኳን ታግሶ ማለፍ ያቅተዋል? የምር እኔ በጣም ገርሞኝ ነው እግዚአብሔርን እንዴት አንድ ቀን እንኳን መታገስ ያቅተዋል እንዴ? በነጋታው በነጋታው ትላንትና እኔ እኮ ፊትህ ያለውን ስሜት ሳይ እውነት ነው እንዴ፣ ይሄ ልጅ ምናልባት አልባ ተጸጸቶ ይሆን እንዴ? እኔ አንተ ላይ ያለኝ እምነት በጣም ወርዶ ነበረ። የምሬ ነው፣ በጣም ማለት ነው። በቃ ይሄ ልጅ መቼም ይመለሳል ብዬ አላስብም ነበረ። ግን የትላንትናውን ነገር ሳይ፣ ቤተሰቦቹ ያሉትን ነገር ሲሰማ፣ እውነትም እነዚህ ልጆች በጣም ብዙ ቻሌንጆችን አልፈው ነው እዚህ ደረጃ ላይ የደረሱትና። በተወሰነ መልኩ እንኳን አብሮ በሆን ቢችሉ ከዚህ በኋላ ላላቸው ሕይወት ልጃቸውን አብሮ ቢያሳድገው የሚለው ስሜት ሁሉም ሰው ጋር ነበርና በቃ ትላንት ስትነጋገሩ የነበረው በዛ ላይ ረጅም ጊዜ እዚህ ቡታጀራ ውስጥ ማለት ነው። በጣም ብዙ ቪዲዮችን ስትሰሩ የነበረበት ቦታ ላይ ነው ትላንትና አግኝተ ልታወራት የሞከርከውና በጣም ብዙ ትውስታዎች ነበሩ። ያ ቦታ ራሱ ወደኋላ ከሩታ ጋር ያሳለፍከውን ነገር ይቀሰቅስብህ ነበርና ግን አንተ በቃ ጀስት ከዚህ በኋላ ከሩታ ጋር ሊያገናኘኝ የሚችለው ልጄ ነው፣ ልጄ እስኪወለድ ድረስ አብሬያት መሆን አለብኝ ምናምን የሚለውን አስተሳሰብ ብቻ ይዘ እንጂ ሩታን ፈልገህ ሩታ ላይ ፍላጎት ኖሮ ምናምን የመጣ አይመስለኝም። ያ ቢሆን ኖሮ ዛሬ ላይ እንደዚህ አይነት ነገሮችን ታደርጋለህ ብዬ አላስብም። እኔ እንደውም እየጠበቅኩ ነበር፣ ቲክቶክ ላይ የሆነ ነገር ልትለቅ እንደምችል አውቃለሁኝ። ግን ምናልባት ሄርሜላ አንተ እንደዚህ በመምጣት ትታት ምናምን እንትን በማለት አዝና የሆነ ነገር ተለቃለች ብዬ ነበር ስጠብቅ የነበረው ግን ጭራሽ ፏ ብልጭ ብላችሁ በሸነና እያላችሁ ትመጣላችሁ። ለማንኛውም በቃ ልብህ የት እንዳለ ፍላጎትህ ምን እንደሆነ በደንብ ለሁላችንም ምላሽ ሰጠ እያረጋገጥክበት ቪዲዮ ነው ብዬ ነው የማስበው። እንግዲህ ቪዲዮ መግቢያዬ ላይ ማስገብች የላችኋለኝ። በአብርሽ ቲክቶክ ቻናል ላይ ነው የተለቀቀው፣ እዛም ላይ ማየት ትችላላችሁ ማለት ነው። ለማንኛውም ጋይስ እኔ የሚሰማኝን አስቴት ሰጥቻለሁ። እናንተም ከዚህ ጉዳይ ጋር ተያይዞ ማለት የምትፈልጉት ነገር ካለ እንግዲህ ኮመንት ሴክሽን ላይ መጻፍ ትችላላችሁ። እኔ ግን ከዚህ በኋላ ምክንያቱም ይህንን ነገር እምልበት ትልቁ ምክንያት ምን መሰላችሁ? ሩታ ትበልጥብኛለች፣ ትዳሬ ይበልጥብኛል፣ የልጄና ትበልጥብኛለች ካለ በምንም አይነት ሁኔታ እሷት ያለችውን ነገር መቶ አለበት። ይህንን ነገር ደግሞ ቆርጦ ሊቶ ስላልቻለ ትልቁ የጸባቸውን መነሻ ይሄ ስለሆነ እንግዲህ ምርጫውን እያሳወቀ ነው ማለት ነው። አንቺንም እሷንም መተው አልችልም እያለን ያለው። ይሄ ደግሞ ሊሆን የሚችል ነገር አይደለም። ይሄ በሩታ ውሳኔ ላይ ነው የሚወሰነው። ሩታ ደግሞ እንግዲህ የሁለት ቤት ሆና መኖር ትፈልጋለች ብዬ አላስብም። ይሄ የኔ ሀሳብ ነው ማለት ነው። ሶ ጋይስ እንግዲህ ምሽት ላይ በሚለቀቁ ቪዲዮዎች ተመልሰን እንገናኛለን። ይመቻችሁ።